የፋባ ምዕራብ አማራ ቀጠና ቴወድሮስ ዕዝ አመራሮች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች፣ የብዛሙቆ አመራሮች፣ የፋኖ አባላት፣ እኔ ተረኔ ገላችን ብሮችና የዛሬ ተመራቂዎች እንኳን ለዛሬ የምረቃ ቀን በሰላም አደረሳችሁ አደረሰን። ከዚህ መቀጠል። የግሬዳማት ብርጌድ እኔ እውነት ለመናገር የሰራው ታምር ታምር ተብሎ ማይገለ ለመግለጽ የሚቸግር ታምራዊ የሆነ ኮማንዶ ስልጠና በዚህ ልክ አሰልጥኖ ማስመረቁ እኔ በጣም ገርመኛል። እስካሁን ካየናቸው ስልጠናዎች እስካሁን ካየናቸው ምረቃዎች በጣም ልዩ የሆነና ትናንት መንግሥት በነበረበት ሰዓት እንኳን ከስምንት ወር በላይና ከአንድ ዓመት ከሁለት ወር በላይ ስልጠና ወስዶ በምረቃ ላይ ይኛያል ብቃት ያላሳየበትን ዛሬ ግን በዚህ አስቸጋሪ ወቅት በዚህ ክረምት በዚህ ጠላት በጠራት ጫና የጠናት ጫና የራት ጫና ተቋቁማችሁ በዚህ ልክ በብቃት የኮማንዶ ስልጠናችሁን አሰልጥናችሁ በማስመረቃችሁ የቡሬ ዳሞት ብርጌድ አመራሮችና አሰልጣኞች ያለኝን ከልብ የመነጨ ምስጋና ማቅረብ እፈልጋለሁ። ለዛሬ ተመራቂዎች፣ እውነት ለመናገር የእናንተ የምረቃ ስነ ስርዓት በዚህ ብቻ የሚያበቃ ሳይሆን ከዚህ በኋላ ከአሁን በፊት በስልጠናችሁ ካያችሁት መከራና ስቃይ በላይ ያለ ስቃይና መከራ የሚጠብቃችሁ የሆነ በማወቅ በሰላም ሆናችሁ ተዘጋጅታችሁ የአማራ ምድርን መከራ ይሄን ጨለማ ዘመን እንድታላቅቁ አደራ ማለት እፈልጋለሁ። ምክንያቱም የአማራ ህዝብ የአማራ ህዝብ ስልጣን በመናፈቅ በትጥቅ ለማሳካት ሳይሆን ለዘመናት ከታወጀባት የዘር ማጥፋት ዘመቻ ለአንድና ለመጨረሻ ጊዜ ለመውጣት ለጀመረው እናስጨራሽ ትግል ነውና እምና አስጨራሽ ትግል በስነ ልቦና ታጥቃችሁ በስነ ምግባር ሀገራዊ ትዕዛዝ የመጣላችሁን ትዕዛዝ ተቀብላችሁ አገራችሁንና ህዝባችሁን ለመታደግ በቁርጠኝነት ተነስታችሁ ያለምንም ያለምንም የግል ፍላጎትና ስሜት አገራችሁን ለመታደግ ቆርጣችሁን ልትነሱና ይህንን ትግል እንዳል ለማድረስ ያለነ የሁላችሁም የሰላም ባላ ዝግጅት እንዲኖር አደራላለሁ። ከዚህ በመቀጠል ለአማራ ህዝብ እውነት ለመናገር ትናንት እውነት በዚህ መድረኩም ሲገለጽ እንደነበረ ለአዘለነት ጊዜ ለውጭ ወራሪዎች መጠው ሀገራችንን ሲወሯት እልህ አስጨራሽ ትግል አድርጎ አገር መሰረተ፣ አገር የታደገ፣ አገር ያኮራ፣ ለሀገር የቆመ ለእምነቱ ለበዓሉ የቆመ ህዝብ ነው። ይህንን ጠንካራ ህዝብ አከርካሪውን ለመስበር ለስልሳ ለአርባ ዓመታት ሰፊ ስራ ተሰርቶበታል ይሰጣሉ። ይህም ሲሆን በኢትዮጵያ እንዳይንቀሳቀስ፣ እንዳይሰራ፣ እንዳይኖር ይህን እናደጋ ተጠረበታል። ይህ እናደጋ ደግሞ

ሰጁ መልእክቴን አስተላልፋለሁ እንደነገርኳችሁ የአማራ ሕዝብ በረግነት በጀግንነት በአርቆ ሀሳብነትና በአገር ተወዳዳሪ የሌለ ሕዝብ ነው። ነገር ግን ለአራመት እና ለስራስ አመት

በሴራ መጠን ራ ሴራ ተጠንሶ የመጣ መሆኑ በመገንዘብ እናችንን ከዚህ አስከፍ ነገር ወጠን፣ ከዚህ መጥፎ ነገር ወጠን፣ ከዚህ ጠላቶቻችን ከሚመዝህን አጀንዳ ወጠን፣ አገራችንን ለመታደግ እዝማችን ለመታደግ የመጀመሪያው ታሪክ ሀገራችንን እንድንፋለምና እንድንዋጋ ሁሉም የኢትዮጵያ ሕዝብ ያለምንም የጾታ አድነት እና ያለምንም የሚያገኝ ወጣ እንድንታገል መልእክቴን አስተላልፋለሁ። አመሰግናለሁ።